ሰላም ሰላም፣ እንዴት ናችሁ? እንግዲህ ሰሞኑን የቅዱስ ፓውሎስ ሆስፒታል ሚሊኒየም ኮሌጅ ጤና ባለሙያዎች እንዲሁም በተለያዩ ሀገር ላይ የሚኖሩ የጤና ባለሙያዎች ስራ ለማቆም ሰባት ቀን ብቻ ነው የቀረው አለበለዚያ በኑሯችን ላይ በደሞዛችን ላይ ብዙ ለውጦች መደረግ አለበት ተብሎ የተለያዩ ሰላማዊ ሰልፎችን እያደረጉ ድምጻቸውን ለማሰማት እየሞከሩ ይገኛሉ እና ኢናፍ ኢዝ ኢናፍ፣ ኢናፍ ኢዝ ኢናፍ፣ ሰቨን ዴይስ ሌፍት፣ ሰቨን ዴይስ ሌፍት የተማርነው ለባርነት አይደለም! የተማርነው ለባርነት አይደለም! ታጠኖረው ልጅነታችን ስንል እስከ ጥግ እንሄዳለን። ልጅነታችን ስንል ዋጋ አለው። በዛሬ ቪዲዮ ላይ በሚቀጥሉት አስር ዓመታት ውስጥ የዶክተሮችም የአስተማሪዎች እንዲሁም የተለያዩ የስራ ዘርፎች ላይ ያለውን ከባድ ጣፋንታ እናያለን። ምክንያቱም የሮቦቶች ካምፓኒ የሰውን ፊትና ድምፅ ለመጠቀም ለመቶ ሺህ ዶላር እየከፈሉ ነው። ይህን ያህል ገንዘብ የሚከፍሉት ለምንድን ነው? እና ይህንን ከዶክተሮች የአስር ዓመት ጣፋንታ ጋር እያይዘን እናየዋለን። አሁን በሀገራችን ያሉ የዶክተሮችም ንቅናቄ ከአስር ዓመት በኋላ ጭራሽ ዋጋ ቢስ ሊሆን ይችላል። መንግስትም በዚህ ሰዓት ትኩረት ያደረገበትን የህይ ዘርፍ እና የአምስት ሚሊዮን ኮዲንግ ስልጠናዎችን እንመልከት። ታላቅ የኮዲንግ ስልጠና እድል ለአምስት ሚሊዮን ኢትዮጵያውያን ወጣቶች በነጻ በዌብ ፕሮግራሚንግ፣ አንድሮይድ፣ ዳታ ሳይንስ እና የሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተሊጀንስ ላይ የኮዲንግ ክህሎትን ለማዳበር የሚያስችሉ ነጻ የኦንላይን ስልጠና እድሎች ተጠቃሚ ለመሆን የምንመዘገብበትን ሊንክ እየላኩልን ነው። እንግዲህ የኦንላይን ስልጠናው በተሰጡ ስምንት ሳምንታት ውስጥ ለሚያጠናቅቁ ብቁ ሰልጣኞች ዓለም አቀፍ ተቀባይነት ያለው ሰርተፊኬት እንደሚያበረክትልን እየተነገረ ነው። ይህ በመንግስት ነው የቀረው። ለምንድን ነው ኮዲንግ ላይ ሞር መንግስት ትኩረት አድርጎ እየሰራ ያለ? ለአምስት ሚሊዮን ወጣቶችስ በዚህ ላይ እንዲሰለጡን የተፈለገው ለምንድን ነው የሚለውን ከዚህ ጋር በደንብ አያይዘ እናየዋለን። ምክንያቱም ዓለምን በሚቀጥሉት አስር ዓመታት ውስጥ ወዴት ትገባለች? ምክንያቱም ሮቦቶች የሰው ልጅን ይተካሉ። ያ ማለት የሰው እውቀት ጉልበት ሙሉ በሙሉ በሰው ሰራሽ እውቀት ይተካል። ቴክኖሎጂ የተፈጠረውም የሰው ልጅ ጊዜውን፣ እውቀቱን፣ ጉልበቱን ለመቆጠብ ብቻ ሳይሆን ዩዝለስ ወይም ጥቅመ ቢስ ሊያደርገው ነው። በደጃፍ ቦድካስት ላይም የኤአይ የመጨረሻው ዕጣ ፈንታ የሰው ልጆችን ምን አይነት ሁኔታ ውስጥ ሊከት ይችላል የሚል ጥያቄ ቀርቦ ነበር እና ዲቴል ያለውን ነገር ለማየት ሞክራለሁ። ምን መጨረሻው ኤአይ ያንተ እይታ? እንግዲህ እድሜ ሰጥቶን ጤና ሰጥቶን እና ይሆናል። ግን ልባዊ እይታ ማየት ፈልጋለሁ፣ መስማትም ፈልጋለሁ። መጨረሻው የሰው ልጅን በልጦት ወይም የሰው ልጅን ጠላቱ ሆኖ የሚያጠፋን ይመስላል ወይስ ገርተ ነው የምንጠቀምበት ይመስላል? አመሰግናለሁ። እንደ ሰው እኔ አሁን ስመልስልህ ለዛ የምንበቃ አይመስለኝም። እመትህን ነው ራሳችን ቀድመን የምንጠፋፋ ነው ይመስለኝ እንደ ሰው አልመልስልኛል። አሁን እንደ ዳሪዎስ እንደ ፕሮፌሰር ዳሪዎስ በገላው ለምን እንደዛ አልከኝ እንድትል መጀመሪያ ከዚሁ ከየአይ ጋር በተገናኘ ሳነሳለ ሰው ፍራቻ ሁሊያዊ ውስጥ ያለው ይዋል ብለናል፣ መንገብገብ ምናምን ያለ ፕራይማል ኢንስቲንክቶች ያልናቸው ውስጥ ምን ይፈጠራል? አሁን እያየን እንደምንመጣው በሃይማኖቱም በምናምኑም ያከረውና ጉዳዩ ለሁለት ይከፈላል። የይ፣ መስራት መከልከል አለበትም? የለም ያ ብንሰራ እነዚህ ሪስኮች እስከቀነስን የተሻለ ዘመን እናያለን ነው ደሚል። ከዛ በኋላ ጦርነት ይመጣል። አንዱ ይሄ ነው። ለማንኛውም ይህን ቦድካስት ገብታችሁ በደጃፍ ፖድካስት ላይ ገብታችሁ ይዩት። እኔ በዚህ ቪዲዮ ላይ ሞር ሰፋ አድርጌ ማሳየት የምፈልገው ሰሞኑን በፌብራሪ ወር ላይ ቢልጌት ዘ ቱናይት ሾ በሚለው ፖድካስት ላይ ኢንተርቪው አድርጎ ነበር። እዛ ላይ ኤአይ ወይም አርቲፊሻል ኢንተሊጀንስ ሲያድግ ብዙ ስራዎች ጊዜ ያለፈባቸው እንደሚሆኑ አስጠንቅቋል። እዚህ ላይ ማየት ይችላሉ። ቢልጌት በኤአይ ሪቮሉሽን ወይም በአርቲፊሻል ኢንተሊጀንስ እድገት በዓለም ላይ የሚተርፉት ሶስት ስራዎች እንደሚሆኑ ይተነብያል። ከእነዚህም ሶስት ስራዎች ውጭ ያሉት ሁሉም ስራዎች ዶክተሮች ወይም ሐኪሞችን አስተማሪዎችን ጨምሮ በሚቀጥሉት አስር ዓመታት ውስጥ ዩዝለስ ይሆናሉ። በኤይ አውቶሜሽን ስጋት ውስጥ የሚያገቡ ሶስት ስራዎችም ብሎ ቢልጌት ያስቀምጣቸውን ተመልከቱ። የመጀመሪያው ኮደሮች ናቸው። ኮደሮች ወይም የኤይ ሲስተምን ቢልድ የሚያደርጉ ሰዎች። ለዚህ ነው በኢትዮጵያ ውስጥም በአምስት ሚሊዮን ወጣቶች ነፃ ስልጠና እየተሰጠ ያለው። ሁለተኛ የኢነርጂ ኤክስፐርቶች ነዳጅ፣ የኒውክሌር ኃይል የመሳሰሉ ስራዎችን በኤይ ብቻውን ለማስተዳደር በጣም የተወሳሰበ ስለሚሆንበት ባለሙያዎች እንደሚፈለጉ ተናግሯል። ሶስተኛው ባዮሎጂስቶች ናቸው። ከህክምና ምርምና ከሳይንሳዊ ግኝቶች ጋር በተለይ የክሪኤቲቪቲ ውስጥ አርቲፊሻል ኢንቴሊጀንስ ክሪቲካል ቲንኪንግ ላይ ተመስርቶ ይህንን ስራ ሙሉ ለሙሉ ለመስራት ይቸገራል። ስለዚህ ከነዚህ ሶስቱ የስራ ዘርፎች ውስጥ ሶስተኛው ባዮሎጂስቶች በሚቀጥሉት አስር ዓመታት ውስጥ የሚተርፍ ይሆናል። ለሰው ልጅ ሙሉ በሙሉ አርቲፊሻል ኢንቴሊጀንስ ጠላት ሆኖ የሚመጣበት ጊዜ እንደሚሆን እየነገሩ ነው። ስለዚህም ይህንን ለምንድን ነው የሚያደርጉት የሚለውን ዮቫል ሀራሪ በዚህ ላይ የሰጠውን ኢንተርቪው ሙሉ ለሙሉ ይመልከቱ። ምክንያቱም በአርቲፊሻል አውቶሜሽን ኤጅ ውስጥ የሰው ልጆች ከዲጂታሉ ዓለም ጋር ፊዚካሊ መዋሀድ አለባቸው። ብሬናቸው ከኮምፒውተር ጋር መገናኘት መዋሃድ አለበት። የዛ ሰዓት ነው የሰው ልጅ ቫሊው የሚኖረው። አለበለዚያ ዩዝለስ ይሆናል ይሉናል

እንግዲህ ማይክሮ ሊንክም እየተዘጋጀ ነው። በዚህ ህት ውስጥ የሰው ልጅ ባል እንዲኖረው እነዚህ ሲስተሞች ከአካሉ ጋር ማህዋድ አለበት። በዚህ ላይ ያላችሁን ሀሳብና አስተያየት ኮመንት ላይ ያስቀምጡል። ስለነበረን ቆይታ አመሰግናለሁ።